ቢመሽም ይነጋል ዙሪያ ገደል ቢሆን የሚታይ ቢጠፋ ሁሉንም ሞክረ ጭልም ቢል ተስፋ ማጉረምርም መጨነቅ ማልቀስ ምን ያደርጋል እግዚአብሔርን ጠብቅ ቢመሽም ይነጋል የጠበቁት ቢቀር ያመኑት ቢከዳ አሰልች ቢሆንም ምሮ ምድረበዳ እግዚአብሔርን እንጠብቅ ስለ አንተ ይዋጋል፣ ብዙም ተስፋት ትጉረት ቢመሽም ይነጋል። ወዳጅ ብዙ ነበር ሁሉ እያለ ድሮ፣ ዛሬ ፈራጅ ቢሆን በምትኖረው ኑሮ፣ ኮብስ ጨከንበል ጽናትን ለምነው፣ ክደለኝ ውሰደኝ እያልካ ስለምነው፣ ብልሳቂ መሆን ያስፈልጋል። እግዚአብሔርን እንጠብቅ ቢመሽም ይነጋል ደግሞ ብታስተውል ሙሉ ቀን የሚባለው ግማሹ ቀን ሲሆን ግማሽ ጨለማ ነው። ጨለማ ከሌለ ኑሮ ሙሉ አይሆንም። ቢሆንም አትዘን፣ ጨልሞም አይቀርም። እግዚአብሔር በሕይወትህ መልካምን ያደርጋል። እርሱን ታምነ ጠብቅ፣ ቢመሽም ይነጋል። ለውጥ ያመጣ የለም ተጨንቆ ተጠቦ፣ ማረፍ ነው የሚሻለው ለጌታ አስረክቦ ቁመት ማን ጨመረ በጭንቀት ባሳቡ፣ ማዘላለም ኖረ በሀብት በገንዘቡ? ሀሳብህን ስጥል ልብ ይረጋጋል፣ እርሱን ታምነ ጠብቅ ቢመሽም ይነጋል። ሁሉ ወዳጅ ቢሆን ቢያቀመጣጥልህ፣ አልቅሶ ሸኝ ነው ከሞት አያስጥልህ። የሁሉ ሁኔታ ፍጻሜ አይደለም፣ ብርሃን ብቅ ይላል መንጋቱ አይቀርም። አንዳንዴም እግዚአብሔር በሮችን ይዘጋል ሊያስተምርህ እንጂ፣ ቢመሽም ይነጋል፣ ቢመሽም ይነጋል።